ለተደራሽ ለተጠቃሚዎች የሚደርስበት ሁኔታ ላይ ነው ማለት ነው። በደንብ እየታየ ነው ማለት ነው። ሰላም ይሁናችን። እንደቀጠለ ነው እንግዲህ ዛሬ ከስቱዲዮ ወጣ ማለት ነው ቆይታ እያደረግን የምንገኘው ቀደም ሲል እንግዲህ የአቦል መሰናዳችን ነው ተከታትለን እየተመለስ ነው ማለት ነው። አሁን ደግሞ ምስራቅ ጋርመንት ተገኝተናል። እዚህ እንግዲህ ቆይታ የምናደርግ ነው የሚሆኑ ሰውዬ አዎ፣ እውነት ነው ሃኒ ደስ የሚል ቆይታ ነው እያደረግን የምንገኘው ከጀርባችን እንግዲህ በጣም በርካታ ሰራተኞች አሉ ለሥራ ደስ የሚል ቦታ ላይ ያለ ነው እንግዲህ ምን ምን ምርቶች ይመረታሉ፣ ምን ምን ስራዎች ይሰራሉ የሚለው ደግሞ አጠገባችን የድርጅቱን በተመለከተ የሚገልጽልን ወንድማችን ተገኝቷል። ከእሱ ጋር መጠነኛ ቆይታ እናደርጋለን። መልካም እንደመጣችሁ ሰላም። አና ማርያም ንባላለሁ ከአሚኮ ነው ያው ምጣ ነው በጣም እናመሰግናለን። ይኸው ድርጅታችን እነዚህ ለማየት ለመጣችሁ ደስተኛ ነው። ይሄ የምታዩት ምስራቅ ጋርመንት ይባላል ድርጅት የሚያመርታቸው ምርቶች የተለያዩ ከአዋቂ እስከ ሕጻናት በተለያየ ዲዛይን በተለያየ በፕሮፌሽን ባላቸው ባለሙያዎች እየተመረተ ያለ እያመረተ ያለ ድርጅት ነው። አሁን በሀገራችን በክልላችን አልፎም በሀገራችን የተለያዩ ምርቶችን ተወዳዳሪ የሆኑ ምርቶችን በማምረት ከውጭ የሚመርቱ ምርቶችን ለማስቀረት እና አልፎ ተርፎም ደግሞ በተለይም ደግሞ የሴት እህቶቻችን የስራ መጠን ለመቀነስ እንደምታዩት ያየታችተል በጣም አብዛኞቹ በርከት ያሉ ወጣት ሴቶችን እያየን ነው። የስራ እድል በመፍጠር እያመረተ ይገኛል። የሴቶች ብቻ ማለት አይደለም ወንዶችንም ያካታል፣ ግን ፐርሰንቱ የሴቶች ይበልጣል። የሴቶች የስራ እድል ይበልጣል ማለት ነው። እንደዚህ የተለያዩ ምርቶችን እያመረትን ለገበያ እናቀርባለን። እዛ በላይ ደግሞ እንደዚህ የውጭ ምንዛሬን በማስቀረት ከውጭ የሚመጡ ምርቶችን በሀገራችን አመረትን ማለት የውጭ ምንዛሬ ቀረ፣ በእኛ በራሳችን ምርት በራሳችን እንኩራ እየኮራ እንለብሳለን ማለት ነው። ምርታቸው እዚህ ጋር አሁን እዚህ ጋር ምናመርታቸው የሕፃናት ኮምፕሊት አሉ። ምናልባት እዚህ ጋር የሕፃናት ኮምፕሊቶች አሉ፣ የአዋቂዎች ሸሚዞች፣ ሸሚዝ አሪፍ አሪፍ ሸሚዝ እየሰራና ያለ ነው። የተለያዩ ማሽኖች አሉ፣ እንደዚህ ኢምብሮደሪ ኢምብሮደሪ ማሽኖች አሉ፣ የጥልፍ ማሽን አሉ። በጣም ሁሉንም ማለት ነው ሙሉን አልቆ ነው የሚወጣ እዚህ ሁሉም ነገር አልቆ ይወጣል ማለት ነው። በጣም ደስ ይላል። ገበያው እንዴት ነው? ከሌዘር ምርትና ከሸማ ውጭ ሁሉንም ትሰራለህ? አዎ፣ ከሌዘር ውጭ ለይሽ እንትን ሁሉንም እናመርታለን እ ከቴንድሜት የሚባል ነገር አለ። ቆርጦ መስፋት የሚለውን ነገር ነው። አዎ፣ ጨርቃ ቴክስታይል ዘርፉ ላይ እዚህ አይመረትም። ሌላ ቦታ ነው ተንሳ ሰፈ የሚመጣው። እኛ ቆርጦ መስፋት የሚለውን ወደ ጋርመንቱን ነው የምናመርተው እኛ ማለት ነው ነው እኔ

በፕሮግረስ እንትን ሲሰራ ፕሮሰሲንግ ነው። ከአንድ ወደ አንዱ አንዱ ብቻውን አንዱ ምርት ማምረት አይችልም። የቀበበለሽ ስራ የሚባለው ማለት ነው። የቀበለሽ አንዷ ለምሳሌ ኮሌታዋን ሰርቶ ከሆነ አንደኛዋ ካፋን አንደኛዋ እጇን ነው የሚሰሩት። እንደምታዩት ሁሉም አንዳንድ ብቻ ያወጣ። የፕሮግረስ እንትን ሲሰራ እንትን ነው የሚጠቀመውና ለምሳሌ እዚህ ጋር እንትን እንደምታዩት ይህቺ አሁን ኮሌታዋን እየሰራችን። ኮሌታዋ ማለት ይህቺ እያዘጋጀች አሁን እያዘጋጀች ገና ከመጀመሪያው ይህች ትገጣጥማ ነው ህይወት ሰርቶ ወደ ልብስነት የሚቀየረው ማለት ነው። እንደምታዩት አሁን ኮሊታውን እየሰራች ነው። ኮሊታ ማለት እዚህ ጋር ሸሚዛችን ላይ እንትን ያለችውን ማለት ነው። እነዚህ አሁን ተሰርተው የምታዘጋጀው ች ች አሁን እያዘጋጀች ነው ብቻውን አዘጋጀች እ ነው ነው እንደምታዩት ልጅቷ ይሄን ቀጥላ እየሰራች ነው ማለት ነው። እዛ መጨረሻ ላይ ይሄ ስንሄድ ይሄ ልብስ የለበስ ነውን? ይሄ ሸሚዝ ነው ወጥ እናገኘዋለን። አዎ ራሱ ነው ማለት ነው። እያንዳንዷ በጣም ጥንቃቄ ያለው በቃ ሰራተኞቹም ራሳቸውን እንደ ኳሊቲ ራሳቸውን ጠብቀው ነው የሚሰሩት። ራሳቸውን ኳሊቲ ዲፓርት ባለሙያም አለ። በተለይ ደግሞ ራሳቸው ኳሊቲ ሆነው ነው የሚሰሩት። ጥራት ያለው ምርት ነው። የ ስልጠና አንደኛው በቴክኒክና ሙያ አሰልጥነው የሚመጡ አሉ። ከዚህ ደግሞ በእኛ በራሳችን አሰልጥነን እናስገባቸውም አሉ። ደግሞ አጫጭር ስልጠና ደግሞ እንደዚህ በተለያየ ቦታ የተለያዩ እንትኖች አጫጫ የሶስት ወር ምናምን አሰልጥነው የሚመጡ አሉ። እነሱም ደግሞ ለእነሱም የሰዳደር ለመፍጠር እዚህ ጋር እናስገባቸዋለን ማለት ነው። እዚህ ደግሞ እኛም ራሳችን በራሳችን አሰልጥነን እናስገባቸው ዜች ለሃይማኖት ጫና አለን መጀመሪያ ይሄን አያይዘው ይሰጡናል። ከዛ ይሄን ደረጃው ይሰጡናል። ከዛ ይሄን ያህል እኛ እያያይዛለን ማለት ነው። በጣም ደስ ይላል። እንዴት ወደ ስራው ገባሽ? በስምሽ ነግረሽ። አዎ ስሜ ነፃነት ደስ ተባላለሁ። የፖሊቴክኒክ ተማሪ ነኝ፣ እና የሌቭል ስሪ ተማሪ ነኝ። ዛሬ ማለት ነው የትንሽ የዛ ስልጠና ስላለ በጋርመንት ማለት ነው፣ በዛ ነው ወደዚህ ገባሁት። እስኪ በህይወትሽ ላይ እዚህ ስራ ላይ በመዋልሽ ያስከተለው ለውጥ ምን ይመስላል? ያው ከጊዜው ጋር ሞየውን ፈልጌ ወድጀው የገባሁበት ተቀጥሬ በመስራቴ ደስተኛ ነው። ከዚህ የተሻለ ደግሞ ከዚህም ሰራው ሌላ ቦታ በገብች ሰራውኝ የራሴ ነገር ጀምሬ የራሴ ነገር ለመስራት የማስበው። የአገር ውስጥ ምርት እንደዚህ ሲሰራ ስታዩ ምን ይሰማሻል? እንደው ብዙ ጊዜ ከውጭ ነው የምናስገባውና ያው በቃ በራሳችን አቅምና በራሳችን ችሎታ ሰርተን ለሰውም ሆነ ለራሳችን የሆነ የገቢ ለማግኘት ያንን ነገር በማግኘታችን በራሳችን በሀገራችን በመሰራቱ በጣም ደስተኛ ነኝ። ኩራት ይሰማሻል። ተጠቃሚዎች እንዴት ነው የሚሰጣችሁ አስተያየት ምናምን? አሪፍ ነው። እስካሁን አሪፍ ነው። ቆንጆ ነው አይደል? አዎ፣ አሪፍ ነው። በጋራ ነው የሚሰሩት ይመስለኛል። እና ይሄ በጋራ ማለት ነው ፕሮሰስ ማለት ነው ይሄ እሱ መጀመሪያ መጀመሪያ የጀርባ እየወክ ይሰራል። እዚህ ጋር ማለት ነው። ይሄ መጀመሪያ ይሰራል። ከዛ በኋላ እዚህ ጋር ደርዝ እናምናለሁ። የኔ ሶስተኛው ይሄ ከዚህ ውጭ ማለት ነው፣ ከልብሱ ጋር ሶስተኛው ማለት ነው። ሶስተኛው ነው፣ ስለዚህ እንደው ነው።

ምንድነው የምታሳየው? እኔ የማሳያችሁ እንግዲህ ባክወርኩን እንዴት እንደሚገጥም ማሳያችኋለሁ ማለት ነው። መጀመሪያው ፓርቲ ማለት የሚገጠመው ባክ ዋናው ልብስ ነው። ይህኛው ከላይ ሁለት ናቸው። አንዱ ከስር አንዱ ከላይ ሆነው የሚቀጠሉ ነገሮች ናቸው እነዚህ ስለዚህ አንድኛውን ከስር እንይዛታለን አንድኛውን ከላይ ዋናው ልብሱ ከመሃል ይሆናል ማለት ነው። ሀዛይነን ያው ሲማሏን ሲባል ነገር አለ የስፌት ያንን ሲማሏን ሲጠብቆ ማያያዝ ነው። ኮላር ጎ ሶስቶችንም፣ ማለት ነው፣ ሶስቶችንም ኮላር ግን እናጋጥማለን ማለት ነው። ይሄንን ያው እንደው በምታዩት መልኩ እንደዚህ ጀርጌ ይዛታለው አዛ፣ በኋላ ስትሬት በሆነ ስፌት በማሽሚያ ይሰፋለው ማለት ነው በሰዓት ቢያንስ ከስልሳ ያላነሳ ያላነሰ ይሰራን ማለት ነው። በቀን 400 ምናምን አካባቢ ይሰራን 500 አካባቢ ይሰራን ማለት ነው። እዛ ይባክ ከተገጠመ በኋላ የግራና የቀኝ ፍሮንት ፓኔል እንባሉ አሉ። እቺ አንዷ የቀኛለች እቺ የግራ ሉ የሚቀጠሉ ማለት ነው። ይቻለች እቺኛዋ የግራ ፓርት ናት። የግራ ፓርቷ ከግራ ሁዮ ጋር ትገናኛለች። አዛ እንደገና አንድኛዋ ፓርት አለች ደግሞ የቀኝ ይችኛዋ ደግሞ የቀኛለች። ይች መጀመሪያ እነዚህ ታጥፎ የሚሰፉ ነገር አላቸው። የመጀመሪያ ከፍሮንቶ ዚ ሴንተር ላይ ቁልፍ የሚታከልበት ይች ምተዋል ታጥፋ ትሰፋለች ማለት ነው። ዲዛይኑ መጀመሪያ ነው የሚወጣው፣ አዛ ይቆረጣል። አቆረጣ ነው ወደዚህ የሚመጣው እና ይቼ ተሰፋች በኋላ የቀኝና የግረው ይገጠማልኝ። ከዛ ያተገጠመ በኋላ ኳሌት አለ ኮሌታ ይሰራን ማለት ነው። ኮሌታ መጀመሪያ የለኛው ኮሌታ አለ። እንደገና ሁለተኛ ስታንድ ምን ላታለች እነሱ እያያዛሉ። እነዚህ ከተያያዙ በኋላ እንደገና ከልብስ ጋር ይገጠማል ማለት ነው። እዛ ኮሌታ ተገጠመ በኋላ እስሊ ወይም እጅዬ ነው የምንገጥመው ማለት ነው። እጅዬ ነው፣ እጅዬ ደግሞ እነዚህ ነገሮች አሉ ማለት ነው። አንዴ ግራ አንዴ ቀኝ እጅዬ ነው። እጅዬ ጉርድ ነው፣ እጀ ሙሉ እጅዬ ጉርድ ነው። ጉርድ ማለት እጅዬ ነው። ብዙውን የሰራ ነው። አሁን ያሰራ ጀናት ምጣራ ለጅየ፣ እዛ እጅዬ ይገጠማል። አዛጅ እየተገጠመ በኋላ ይሳይዱ አለ ይሳይዱ የምንለው ስፌት ማለት ነው ወጥ በሆነ ይሰራልኝ እዛ ሳይዱን ከሰራን በኋላ እቺ ምትቀመቀማለች እጀ ጉርት ከሆነ እዚህ ጋር ይቀመቀማን እጀ ሙሉ ከሆነ እዚህ ጋር ከፋለው ከፍገጠምለታን ማለት ነው እዛ እቺ የታችኛዋ ደግሞ የመጨረሻ ያው እንዳይበተን ሂሚንግ የምንላት ነገር አለች ሂሚንጓ ትሰራለች ማለት ነው ሲሚንጓ ከተሰራች በኋላ በተንሆል አለ። በተንሆል ማለት የቁልፍ ቀዳዳ የሚበሳው የግረው በኩል የወንድ ከሆነ የግረው፣ የሴት ከሆነ የቀኙ በኩል ይበሳን። ተቃራኒ ነው ማለት ነው። አዛ የተተበሳ በኋላ ቁልፍ ይተከላን ማለት ነው። በዚኛው ሳይ በተና ታችን ባል ማሽን አለ። በዛ ማሽን ቁልፍ ይተከላን ማለት ነው። አዛ ሸሚዝ እስከ ስፌት እስከዚህ ድረስ ያልቃን ማለት ነው። እዛ በኋላ ወደ ፊኒሽንግ ነው የሚሄደው። ወደ መጨረሻው ስንሄድ እዚ ጋር ያለቁ ምርቶች ወደዚህ ሄደው ቅንጨባ ይባላል። ቅንጨባ ማለት ከምርቱ አላስፈላጊ ነገሮችን አስወግዶ እናስወግደዋለን። እነዚህ የቀንጫ ባለሙያዎች ናቸው። እና እዚ ጋ አላስፈላጊ ክሮች እዚ ጋር ሲሰፉ ምናምን ትርፋት የተላረፉ ነገሮች ክሮች፣ ወይ እነሱን ሪሞቭ ይደረጋል፣ እናስወግዳቸዋለን። ካስወግድናቸው በኋላ እነዚህ ምክንያቱም እዚ ጋር አላስፈላጊ ወይስት ናቸው፣ ትሪም ይደረጋል። ትሪም ካደረግን በኋላ ወደ ምንሄደው ወደ አይረኒንግ ወይም ትኮሳ ይባላል። ወደ መተኮስ ነው የሚሄደው። እዚ ጋር ሁሉም ነገር እዚ ጋር የሚታዩት በሙሉ ትርም እየተደረገ ነው። አስራጅ ክሮች እንደምታያቸው አሁን እዚህ ጋር እንደዚህ ብናየው ትርፍ የሆኑ ነገሮች አይደለ? እዚህ ጋር ሲተከሉ እንደምናያቸው አሉ አይደል? እዚህ ጋር አዎ፣ ሲተከል ምናምን። አሁን ይሄ የተተኮሰ ነው።

ስለዚህ ልቅም ልቅም ይደረጋል። ከዛ በኋላ ልቅም ተደርጎ ሁሉም ነገር ጽድቅ ከተደረገ በኋላ ወደ አይረኒንግ ወይም ትኮሳ ይባላል። ወደ መተኮሳ ቦታ ይሄድና ይተኮሳል። ከተተኮሰ በኋላ ይታጠፋል ማለት ነው። ታጥፎ ወደ ደግሞ መልካም የስራ ጊዜ ተተኩሰው የታጠፉ ነገሮች ምርቶች ናቸው፣ ያለቀለት። መጀመሪያ እዛ ጋር ያየናቸው ሸሚዝ ያምራል በጣም አየህ። ተቀንጨው ተተኩሶ ምን አመጡ እዚህ ጋር ታጥፎ ይተኮሳል ማለት ነው። ልክ ይሄ የመጨረሻ ምርት ነው ማለት ነው። በጣም የሚያምር ልብስ ነው በነገራችን ላይ

ፓኪንግ ይባላል። ሽፕመንት የታጠፉት አሁን እንደዚህ በስታይል ይታጠፋሉ። እንደምታዩት በስታይል ይታጠፉና ስታይል ናቸው። አሁን አንድ ታይፕስ ኦፍ ስታይል ፎልዲንግ ታይፕ የሆነ ዘዴ ያለው አደለ ነው ታጥፎ እዚ ጋ እንደምናየው እዚህ መጨረሻ ፋይናል ፓክድ ሲል በአንዱ እንትን ስምንት ስምንት እነዛ መጀመሪያ የጀመርናት ልብስ ችትና ማለት ነው። በጣም ደስ የሚል ነገር ነው ዛሬ ያየነው። በጣም እንግዲህ የሀገር ውስጥ ምርቶች እንደዚህ በሚያምሩ በሀገር ውስጥ በተሰሩ እንግዲህ በእኛ ባለሙያዎች እንደዚህ አምረው ውብ ነው ደስ የሚሉ ሸሚዞች እየተሰሩ ነው የሚገኙት። እንግዲህ ዛሬኛ ሸሚዙን ከመጀመሪያ ጀምሮ አየን እንጂ ሌሎች ምርቶች አሉ። ከቀደም ሲል እንደነገርከን እንዳድርጊ ከሌዘር እና ከሸማ ውጪ የማይሰራ ነገር የለም በእነዚህ ጋርመንቶች ማለት ነውና፣ በጣም ደስ የሚል ነው። በጣም ደስ የሚል ቆይታ አደረግን። እንደው የገበያው ሁኔታ፣ በተለይ ደግሞ የሀገር ውስጥ ምርት መጠቀም ደረጃ አሁን ላይ ህብረተሰቡ ያለበት ነገር ብትነግረህ ደስ ይለናል። ያው እንደምንረዳ አሁን ህብረተሰባችን እየተረዳ ነው፣ በሀገራችን ምርት መኩራት የሚለውን ነገር እኔ እየተረዳ ይመስላለኛል። አሁን እዛ ገበያ ላይ ሱቅ ላይ ምናምን ስናየው አብዛኛውን በራሳችን ምርት እንኩራ በሚለው ሂዛ አንዳንዴም እየለበሰ ነው ነው ህብረተሰባችን እየለበሰው ነው። ምክንያቱም እዚህ ጋር ያመረትነው ወደ ገበያው ስናወጣው የእኛን ምርት ደስ እያለ ነው እየለበሰ ያለው። ምክንያቱም ምን ከውጭ ከሚመጣው የተለየ ነገር አይደለም ዲ በጣም ኳሊቲው ኑ ከነሱ ጋር ተወዳዳሪ ስለሆነ በራሱ ምርት እየተጠቀመ እየለበሰ ነው ነው ነው እንትን ምላ እኛም ባየነው ነገር በጣም ደስ ብሎናል። እውነትም ኢትዮጵያ ታምርት እንግዲህ ሶልዬ በተለያዩ መርሀ ግብሮች ሀገራችን ላይ እየተከናወነ ይገኛል። በግብርናው ዘርፍ እንዲህ ደግሞ በኢንዱስትሪዎች ደግሞ በጨርቃጨርቅ ጨርቅ ፋብሪካዎች በተለያዩ ክንውኖች እየተሰራ ይገኛል። ይህ ጋርመንት ደግሞ ትልቁ ማሳያችን ሆኗል። እኛም እንደጠበቅነው ስላገኘ ነው በጣም ደስ ብሎናል። በርቱ እንላለን። በጣም እናመሰግናለን። ደስ የሚል ጊዜ የሰጣችሁን እኛም ምን እየተሰራ እንደሆነ ያለንበትን ሁኔታ ያየንበት ነው። እንግዲህ ለበርካታ ሰዎች ደግሞ የስራ እድል ፈጥራችኋልና ይህም ቀላል ነገር አይደለም። በጣም ደስ የሚል ነገር ናየን። እናመሰግናለን። መልካም ጊዜ ይሁንላችሁ። እናመሰግናለን።